ሩታየ የኔን ስፍስፍ ተንሰፈሰፈች እኮ ቤተሰብ፣ የኔ እናት። አይ እናትነት፣ አይ እናትነት፣ እናትነት እኮ ልዩ ነው። ቤተሰብ፣ እናት ልዩ ናት እኮ ለልጇ ማለት ነው እና ማነው ልክ እንደ እኔ ቪዲዮን ጀምሮ እስከምጨርስ ድረስ ያለቀሰው ከሩታ ይቀር ማለት ነው? የእውነት እያለቀስኩ ማለት ነው። ሩታዬ እኔ እናት ልጅሽን አላህ ያሳድግልሽ አላህ ለትልቅ ቁም ነገር ያድርስልሽ ነው የምለው፣ ማለት ነው። ጋሽ አሸብር ደግሞ እኔ እገባለሁ ወንድ ወንድ ሆኖ ነው እኔ እገባለሁ አላለም። ውድ ተመልካቾችን፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ትላንትና ቀለምዬ ጠፍተሽ ነበር እንኳን ደህና መጣሽ ያላችሁኝ እጅግ በጣም አርጌ ከልብ አመሰግናለሁ። ያለሁበት ሁኔታ ደግሞ ነግሬያችሁ ጸሎት ያደረጋችሁልኝ ያደረጋችሁልኝ እጅግ በጣም አርጌ ከልብ ነው አመሰግነው ለዱዋችሁ ለጸሎታችሁ አሚን ብያለው። ሀቅሽንም የለፋሽበት የደከምሽበትን ገንዘብሽን አላህ ያስገባልሽ። ያላችሁኝ ያላችሁ አሚን የእውነት አሚን። ዱዐ አድርጉልኝ አሁንም ማለት ነው። የእውነት በጣም ነው የከፋይ ማለት ነው። የሰው ልጅ ሰርቶ የለፋበትን የደከመበትን ገንዘብ ሳያገኝ ሲቀር በጣም ነው የሚያናድደው ማለት ነው። እኔ ለመጀመሪያ ጊዜም ስለሆነ የእውነት ሞራኔ ተነክተዋል ማለት ነው። ለማንኛውም ላይክ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች ሰላም ብያለሁ በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለሳናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አሪጌ ከልባ አመሰግናለሁ። አላህ ያክብርልኝ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ኮትሪያችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩትዬ ቪዲዮ ነው ማለት ነው። እንግዲህ ትላንትና ሩት ታዬ ልጇን ተገርዞ ነበር ማለት ነው። እንዳያችሁት ሐኪም ቤት ላይ ነው የቪዲዮ የተቀረጸው ማለት ነው። የእውነት እጅግ በጣም ነው ያሳዘነችኝ። እጅግ በጣም ነው ውስጥ የተንሰፈስበው ማለት ነው፣ ልክ እንደዛው። ምክንያቱም እናቀዋለና ስሜቱ ስለምናቀው ማለት ነው። የወለደ ያቀዋል፣ ያልወለደ ይሄ ስሜት ሊገባው ሊያቀውም አይችልም ማለት ነው እና ሩታ ይህን ድምፀ ስብስፍ ስትል የእኔ አባት እየልጅ ደግሞ ምንድ ነው ዓይኗ ደም እስከሚመስል ድረስ ስታለቅስ፣ የእውነት እኔም አብሬያት ነው የለቀስኩት ማለት ነው። እናቶቻችን ረጅም እድሜ ከጤና ጋር ይስጥልኝ የእውነት ማለት ነው። እናት እኮ ልዩ ናት፣ ቤተሰብ እናት ለልጇ ልዩ ናት። የመጀመሪያዋም ይሁን ምንም ይሁን ብቻ እናት እናት ናት ማለት ነው። በቃ ልጇ ምንም እንዲሆን አትፈልግም ማለት ነው እና ምንድን ነው ማካበድ ስትሉ ነበር። ምንድን ነው ግርዛት ና ክልንት እያላችሁ ነበራችሁ አንዳንድ ኮመንታተሮች ማለት ነው። እርግጠኛ ነኝ ያልወለዳችሁ ትሆናላችሁ ብዬ አስባለሁ። የወለዳችሁ ግን ይሄ ስሜት ይገባቸዋል ማለት ነው። በተለይ ወንድ ልጅ የወለድን ይገባናል ማለት ነው። ይሄ ነገር እ ስሊገረስ ሲኬድ እንደዚህ ሲያለቅሱ ድምጻቸው ሲሰማ የሆነት ውስጥ በጣም ነው የሚንሰፈሰፈው። እና ሩታዬ ያ ስሜት ነው ትላንትና ያሳየችው ማለት ነው። የእናትነት ስሜት በቃ ይጨንቃል ማለት ነው። እና ሩታዬ፣ የኔ እናት፣ የኔን ስፍስፍ፣ የኔ የዋ ማለት ነው። አይደለም ልጇ ተገርዞባቸውና ሩታዬ ደግሞ እናቃታለን፣ በደስታም ትንሽም ሲከፋት ሆድ የሚብሳት አይነት እህታችን ናት እና የእኔ ቆንጆ ልጅሽን አላህ ያሳድግልሽ፣ ልጅሽ አላህ አሳድጎልሽ ለትልቅ ቁም ነገር ያብቃልሽ፣ አንቺንም አባቱንም የሚንከባከብ ጀግና አላህ ያድርገው ነው የምለው ማለት ነው እና የእውነት በጣም አሳዝናኛለች። እኔ ከሩታዬ ጋር አብሬ ነው አልቅሼ ቪዲዮን የጨረስኩት ማለት ነው። የእውነት ያው ቪዲዮ ስላልተመቸኝ ነው ያልሰራሁት እንጂ ቪዲዮዋ እስከ መጨረሻው አይቼ ከእሷ ጋር አብሬ ነው ያለቀስኩት እና በጣም አሳዝናኛለች። ጋሽ አልቅበት ደግሞ እኔ እገባለሁ አለኮ። ወንድ አይደለም ለነገሩ። እሱ እኮ ያው ወንዶች ውስጣቸው ቢሰሟቸው እንደ ሴቶችን አውጥቶ ያለው ስሜታቸው ማሳየትን አይፈልጉም ማለት ነው እና እገባለሁ ብሎ ስቆ ገብቶ እንግዲህ ተበልሶ መጥቶ እሷን ማባበል ነው የጀመረው ማለት ነው እና አባትም ልዩ ነው የእውነት ማለት ነው። እኔ ግን ያው ልጄን ሳስገርስ አላስገረስኩ ማለት ነው። አልሄድኩኝም ምክንያቱም እኔ የወለድኩት በኦፕሬሽን ነበረ። ኦፕሬሽኔን በጣም ክፉኛ ስለታመንኩኝ መንቀሳቀስም ስለማልችል ከቤት ሆስፒታል ድረስ ይዘው ሲሄዱ ባለቤቴና የባለቤቴ አክስት ነበረ። ነገር ግን ከቤት ወጥቶ ሆስፒታል ወስደው አስገርዘው እስከሚመጡ ድረስ አይኔ ግልብጥ እስከሚል ድረስ እያለቀስኩ ማለት ነው እያለቀስኩ ድምፁ ከንትን ከጆሮዬ እያቃጨለብኝ ማለት ነው ልክ የሚሰማኝ እየመሰለኝ ማለት ነው። እና አስገርዘውት እስከሚመጡ ድረስ እኔ አይኔ ግልብጥ ብሏል ማለት ነው። ቀይ ሆኗል። በአባዬ ግን ሲመጣ እንቅልፉላት ቀጥ ብሎ ነው የመጣው ማለት ነው። የምንም አልቀስ የምንም ምንም ነገር የለም። ፊቴን ሳዩት ግን ወፍ የለም የኔ በቃ ተገለባብጧል። እንዲ ያንብሻል እንዲ ቤቢ እኮ ይኸው እሱ ተኝቶ እኮ ነው የመጣሽው አንቺ ግን የመጣው አንቺ ግን እኮ አይንሽ ተገለባብጦ ብሎ ባለቤቴና አክስቱ ሳቁብኝ ማለት ነው። እና እናት ለልጇ አንስፍስፍናት የእውነት ማለት ነው። እንኳን አይደለ ግርዛት፣ ክትባት ሲከተቡ ምንም ሲሉ ብቻ ሲያለቅሱ የእነሱ ህመም ለእናንተ ነው የሚሰማው ማለት ነው እና የሮታዬ ስሜት በቃ ለእኔም ተጋባብኝ ትላንትና ማለት ነው። እና እናት የሆናችሁ በጥቅል በጥቅሉ ትረዷታላችሁ ብዬ አስባለሁ ማለት ነው። ያልወለዳችሁን ደግሞ አላህዬ ልጅ ሰጧችሁ፣ ይሄ ስሜትን ለማወቅ ያብቃችሁ ነው የምለው ማለት ነው። እናንተ እኮ ያው እንዴት ነው የምታካብደው ምናምን ብላችሁ ኮመንት የምጽፉ ያው ስላልወለዳችሁ እኛም ፈርድባችሁ ማለት ነው እና ብቻ ስሜቱ እንድታቁ አላህዬ ዘር ይስጣችሁ ነው የምለው ማለት ነው። አንዳንድ ደግሞ ክፉ ኮመንቶች የምትጽፉት ደግሞ አላህ ልቦና ይስጣችሁ። ምንም ማድረግ አይቻልም። ሩታዬ አሁን እናት ናት። ለልጇ በጣም ከዚህ በላይ ትንሰፈሰፍለታለች። አላያችሁም እንዴ? እና አብርሃም ሲሄድ ራሱ አትቅስቅስብኝ እንቅልፉ እንዳይነቃ ምናምን የምትለው እኮ እሱን እንዳታየው ፈልጋ እኮ አይደለም። እሱን እንዳታየው እንዳያየው ፈልጋ ሳይሆን በቃ ለልጇ ምን ያክል እንደምትሳሳ ነው እዛች ጋር የሚያስታውቀው ማለት ነው። ያው አንዳንዶቻችሁ የማይገባችሁ አላችሁ አይደለም፣ ጥናጃ ሆናችሁ ማለት ነው። እንዴት ነው አትቀስቅሰው፣ እንዳታየው ምናምን የምትለው ምናምን ትለዋት አላችሁ ማለት ነው። ሩታይ አብርሃምን እንዳያየው ልጇን፣ አብርሃምን እንዳያየው ፈልጋ ሳይሆን እንዳይቀሰቀስባት በቃ እንዳያለቅስ ለቅሶ ለእሷ ስለሚያሳሳት ማለት ነው ልጇ እና በጥቅሉ ይሄ ነው ልላቸው የምፈልገው ማለት ነው። እና ያልወለዳችሁ በሰው ላይ የምትፈርዱ ወልዳችሁ ስሜቱን ተረዱት እያልኩኝ ነው። እርግማን እንዳይመስላችሁ ደግሞ፣ ይሄ ምርቃት ነው፣ ከባድ ምርቃት። አያቶቻችን፣ ቅድመ አያቶቻችን ያልመረቋችሁ የትም አልተነዳ፣ ዜሮ ዜሮ የሆነ ብርቀት ማለት ነው። ለማንኛውም የእውነት ትላንትና ሩታዬ የኔን ስብስብ ማለት ነው፣ የኔ ነብር ማለት ነው፣ የኔ ቆንጆ በጣም ነው ያሳዘነች ማለት ነው። እናም በዚህ አጋጣሚ ሮታዬ እውነቴን ነው የምልሽ፣ በእናቶሽ በእህቶችሽ መካከል ሆነሽ እንደዚህ በቃ የሆነ አራስ ሁኚ፣ እንደ አራስ ሁኚ፣ እውነቴን ነው አራስ ለመምሰት ሞክሊ፣ እንዳትወጪ። ቪዲዮ አትስሪ፣ ደግሞ ቪዲዮ ከዚህ በኋላ አትስሪ፣ ቁጭ ብለሽ ምንድን ነው አራስነትሽን አጣጥሚ፣ ሆኖ የምልሽ እኛ ራሱ ስደት ላይ እናቴ፣ የአራስ ምንነት ሳናቅ የጨረስን አለን። እውነቴ ነው። አንዴም ሁለቴን ሶስቴም እየወለድን አራስ መሆን ምንነቱ ሳናቅ ማለት ነው። እና አንቺ ደግሞ በእናትሽ እጅ እየታረሽ ደልደል ብለሽ አምሮብሽ እንድትወጪ ነው የምንፈልገው ማለት ነው። እናንተም ጥናሞች ካሜራ ይዛችሁ እየሄዳችሁ አትንጦልጠሉ እሷን አትቅረጿት ነው የምለው ማለት ነው። በተረፈ እንግዲህ ሩታዬ በሽልም ውጪልን፣ ልጅሽን አላህ ያሳድግልሽ ነው የምለው እናንተ አንድ ደግሞ የሆነ ወጠምሻ ከነሱ ጋር ነበር። ምኑ ነው ምኑ ነው እያላችሁ ምን ነው ሴቶች እየተረጋጉ እንጂ ቀስ ደቅ ኳስ በመሬት ልጠብሱት ነው ወይስ ምንድን ነው? እናንተ ጉዳያችሁን ያልገባኝም፣ ግራ ተጋባሁ እኮ ማን ነው ምንድን ነው ግን ሸክሉ እንትና ማን ነው? አብርሃም ነው የሚመስለው ማለት ነው ግን አላቀውም ማለት ነው። ለማንኛውም ለመጥበስ የፈለጋችሁ ካላችሁ መልካም የመጥበስ ጊዜ ይሆንላችሁ ነው የሚለው ማለት ነው። ሌላው እንግዲህ ቀለምዬ፣ እንዶ አላህዬ፣ ደሞዝሽ ገንዘብሽን በእጅሽ ያስገባልሽ እግዚአብሔር በእጅሽ ያስገባልሽ እያላችሁ ጸሎታ ያደረጋችሁልኝ የእውነት እጅግ በጣም አድርጌ ከልብ አመሰግናለሁ። የኔ አስታዋሾች ማለት ነው፣ ኮመንታተሮች፣ የምትወዱኝ የምታከብሩኝ፣ በያላችሁበት አላህ ይጠብቃችሁ። የእውነቴን ነው የምላችሁ እንደው ቤተሰብ ምን ነው በኦን ላይ ጠፋሽ፣ የት ነሽ ብሎ ያልተጨነቀልኝ እናንተ ናችሁ። በቃ የተጨነቃችሁልኝ ማለት ኧረ ቀለምዬ የት ጠፋሽ እያላችሁ ማለት ነው። እና ስለደበረኝ ነው ወላህ የጠፋሁት ማለት ነው። በቻልኩት አቅም እንግዲህ እመጣለሁ። አሁንም ኢንሻላህ እስኪ ስራ የሆነ ፍንጫ ግቻለሁ። ብቻ ሳገኝ እነግራቸዋለሁ ስገባ ማለት ነው ተረፈ ባይ